እኔ ግን ትላንትና ምን ብያችሁ ነበር? ቤተሰቦች ምን ብያችሁ ነበረ? አሁንስ እስኪ ንገሩኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ያው እያረፈድኩ ነው። ትላንትና ማታ ቪዲዮ አልሰራሁም፣ ነገር ግን ቪዲዮ አይቻለሁ። በጣም ደስ ብሎኝ ተደስቼ ፏፋሽ ስል ነው ያመሸሁት። በእውነቱ እውነት እውነት ስነግራችሁ ፏፋሽ ስል ነው ያመሸሁት። በጣም ደስ ብሎኛል። እንኳን ደስ አላችሁ በጣም የተጨነቃችሁ የሀይሚና የብሩክ ቤተሰቦች፣ በጣም ያዘናችሁ፣ በጣም የተሰማችሁ፣ ህይወት አስጠላን ያላችሁኝ ቀን በውስጥ ቴክስት የላካችሁልኝ እህቶቼ፣ የምሬን ነው በጣም ነው ደስ ያለኝ። እንኳን ደስ አላችሁ እናንተም ደስ እንደሚላችሁ ባለ ትልቅ ተስፋ ነኝ። ምክንያቱም ብዙ ነገር ብዙ ዋጋ ከፍላችኋል። እውነት ለመናገር በሀሳብ ደረጃም ቢሆን አብሮ በመጨነቅ በማልቀስ፣ በቃ የእነሱን ጭንቀት በመረዳት እነሱ ሲያዝ ነው አብሮ በማዘን፣ እነሱ ሲከፉ አብሮ በመከፋት ብዙ ዋጋ ከፍላችኋል እና እንኳን ደሳላችሁ እንኳን ደሳለን። የምር ነው እንኳን ደሳለን የምር እና ትላንትና ደግሞ ቀን ነግሬያችኋለሁ ሀይሚና ብሩኬ መቼም አይለያዩም። ይለያያሉ ብላችሁ አትስጉ፣ አትፍሩ። በቃ የጊዜያዊ ጊዜያዊ ጸብ ነው። ጊዜያዊ ጸብ ደግሞ ይፈታል የሚፈታ ነገር ነው። እነሱ መቼም ሊለያዩ አይችሉም ብዬ ወይ እንትን ቪዲዮ ሰርቼ ለቅቄላችሁ የላችሁ ነበረ እንግዲህ ብዙዎቻችሁ ማየታችሁ ያለን ተስፋ እናደርጋለን ብላችሁ ብላችሁኛል የእኔ ቅዱስ ሚካኤልም እንግዲህ ስለቴ ሰምሮልኛል። እግዚአብሔር ይመስገን፣ ክብር ለቅዱስ ሚካኤል ይሁን። እኔ ምንጊዜም እምነቴ በሱ ላይ ነው። የምሬን ነው የምላችሁ። ቅድስት ኪዳነ ምሕረት አታሳፍረኝም ብያችሁ ነበር። ቅዱስ ሚካኤል አያሳፍረኝም ብያችሁ ነበር፣ ነግሬያችሁ ነበር። ይኸው አላሳፈረኝም፣ አያሳፍርም እሱ እና እኔ እንጃ ብቻ ምን እንደምላችሁ አላቅም። ደስ ብሎኛል። እንግዲህ ከትላንቱ ዳ እንዳያችሁት ሀይሚና ብሩኬ ብሩኬም እንግዲህ ድጋሚ ወደ ህይወትሽ አልመለስም አልመጣም ብሎ ሀይሚዬን ቁጭ ባለችበት ትቷት ሄዶ ነበር። ሀይሚዬም ደግሞ በጣም እዝን አድርጋ ትክዝ ብላ በነገራችን ላይ በዛን ሰዓት አዝኜ የነበረው ወይም ደሞ ደብሮኝ ከፍቶኝ የነበረው ሀይሚና ብሩኬ ይለያያሉ ብዬ ሳይሆን ለጊዜው ቢሆን ያሳዝናሉ። በቃ ሀይሚዬ አይታችዋት ከሆነ ፊቷ በጣም ጥንዝት ነው ያለው። ብድግ ብሎ በቃ ቻው ብሎ ትቷት ሲሄድ አትሄድ እያለችው ሲሄድ ቁጭ እንዳለች ጥሏ ሲሄድ በጣም አዝና ነበረ። ልቧ ስብር አይነት ነገር ነበር ያለው። በጣም በጣም ከፍቷት ነበር። ከትላንት ወዳና በቃ ያን ስነ ይከፋናል፣ ግን ደግሞ ጊዜያዊ ጸብ እንደሆነም አቅ ነበረ ያው እውነተኛ ፍቅር መቼም ቢሆን እንደዚህ በተልካሻ ምክንያት አይበጠበጥም። በተልካሻ ምክንያት አይፈርስም። እምነት ሊኖረን ይገባል። ደግሞ ለሁለተኛችሁ ሀይሚና ብሩኬ በጭራሽ የሰወሬ መስማት ማዳመጥ የለባችሁ። ማንም መጥቶ እንዲህ ነው ቢላችሁ እርስ በርሳችሁ ተመካከሩ፣ እርስ በርሳችሁ ተነጋገሩ እንጂ በጭራሽ ሌላ ነገር ውስጥ በሰው ምክንያት መግባት የለባቸውም። ልትማሩ ይገባል። ጀስት ይቺ ልጅ አሁን ከዚህ በኋላም የምታመጣው ነገር አይታወቅም። ከዚህ በኋላም ልትመጣ ትችላለች። ከዚህ በኋላም ብዙ ነገር ልትችል ትችላለች። ከዚህ በኋላም እናንተ ለማለያየት ወይም እናንተ ለማጣላት ብዙ ነገሮች ይዛ ልትመጣ ትችላለች። ገባችሁ? ነገር ግን መመለስ የምትችሉት እናንተ ናችሁ። በተለይ ደግሞ ሀይሜ ምንም አይነት ጆሮ ልሰሚያት አይገባም ምንም አይነት ልታዳምጫትም አይገባም። ሲጀመርም ማለት ነው ልታዳምጫትም አይገባም። ቦታ ልሰጫትም አይገባም በጭራሽ። ስለዚህ አንድና አንድ እውነትን መፈለግ ያለብሽ ብሩኬንጋ እንጂ ሴትየዋ መታ ምንን ብትልሽ እውነት አለሽ ብላት ብለሽ እንዳታምኛት በጭራሽ ማለት ነው። እና ሀቦ ወንድሜ የምር ምን እንደምልህ አላቅም ፈጣሪ አብዝቶ እድሜና ጤና ይስጥ። የወንድምነት ጥግ ነው ያሳየህን። ትላንትና የምር ሀይሚዬ እንደዛ ተጨንቃ ከፍቶኝ ነበር አለች። የምር ከፍቶኝ ነበር፣ ጨንቆኝ ነበር፣ ፈርቾ ነበር። ይሄ ልጅ ምን እንደሚያደርገኝ አላቅም፣ ምን እንደሚፈጠር አላቅም። እና በጣም ተጨንቄ ነበር ያለሁት እና ሀብ ደውሎ ድንገት እየመጣሁ ነው አለኝ እና ደስም አለኝ ደነገጥኩኝም ነው ያለችው። ደስም ብሎኛል፣ ደንግጫ ያለሁም ብላለች። ያው ያው ታላቅ ነው። ያው እንደሚቆጣ የታወቀ ነው። እዛም ሆኖ ብዙ ነገር ሲላቸው ነበር። በነገራችን ላይ ያው እናንተ በቃ ግዴታ ባካል ካልመጣላችሁ እንጂ እዛም ሆኖ ብዙ ነገር ሲል ነበረ። ብቻ ተመስገን፣ በቃ ሌላ ምንም አልልም። ሀብ የምር በጣም ነው የምናመሰግነህ። በጣም መልካም ወንድም ነህ፣ በጣም ጥሩ ወንድም ነህ። የምር ስራህን ትተህ ቤተሰብህን ትተህ ብዙ ነገርህን ትተህ ነው ለእነሱ ብለህ የመጣኸው፣ ድንገት ማለት ነው እና ፈጣሪ ይባርክ። የምሬ ነው። ለዚህ ነው እኔ በነገራችን ላይ ማለት ነው ለዚህ ነው ሀይሚ እና ብሩኬ እንደ ብረት የጸና ነው። ዝም ብሎ በቀላል በትንሽ ነገር የሚበተን አይደለም። በቃ ተለያዩ ተስፋ ቆረጥና ምን ስትሉ፣ ተው የምን ተስፋ መቆረጥ ነው። እነሱ በዚህ ሁኔታ የሚለያዩ ሰዎች አይደሉም። ይሄ በጣም ሲምፕል እና ቀላል ነገር ነው። ይታረቃሉ እነሱ እንኳን ቢያምሩ ቤተሰብ ለቤተሰብ የተሳሰረ ነው። ቤተሰብ የተዋወቀ ነው። ስለዚህ እነዚህ ልጆች ሲለያዩ ዝም ብሎ የሚያያቸው ሰው የለም። ነገ ወደ ነበሩበት ይመለሳሉ፣ እመኑኝ፣ ይታረቃሉ እያልኩኝ በሙሉ ኮንፊደንስ ስናገር ሳወራ የነበረው በምክንያት ነው። ስለዚህ እግዚአብሔር ይመስገን፣ ያው ወደ ቦታቸው ተመልሰዋል። እንግዲህ ከዚህ በኋላ ያለውን ፈጣሪ ነው የሚያውቀው። መብርሃን ተጠብቃችሁ፣ በመሀላችሁ ሊገባ የሚፈልገውን ምቀኛና ተንኮለኛ ደግሞ ፈጣሪ የያዝላችሁ፣ የምር እናንተን እንደዚህ የሚያደርጋችሁ ሰው ነው። እናንተ ተጠላልታችሁ ወይም ደግሞ የምር መለያየት ፈልጋችሁ አይደለም፣ ወይም ደግሞ የገንዘብ ጉዳይ ወይም ደግሞ ከአንድ ወገን ፍቅር ሆኖ አይደለም። በየ እንደዚህ የሚያጨቃጨቃችሁ የሚያጠላችሁ፣ እናንተን የሚያጠላችሁ ምቀኛ ነው፣ በቃ ሰው ነው። ስለዚህ እነዚህን ሰዎች ደግሞ ምቀኞችን፣ ጠላቶችን ደግሞ እሱ የያዝላችሁ ፈጣሪ የያዝላችሁ። ከፈጣሪ በላይ ማንም የለም ከፈጣሪ የሚያሸንፍ ማንም የለም። ና እነዚህን ሴጣኖች በመሀላችሁ የሚገቡትን እሱ የያዘላችሁ። ይሄ ቴዲ የሚባል ሴጣን እ የድሮ ፍቅረኛ ተብያ ምን አባቷ ፈልጋ እንደሆነ ባላቅም፣ ብሩኬ እንደሆነ ከዚህ በኋላ ያንቻ ይሆን ምን አባሽ ፈልገሽ ወደ ህይወታቸው እንደምትመጫለቅ ርካሽ አትሁኝ። ራስሽን አስከብር። ሀይሜ ብሩኬ ነው። ብሩኬ የሀይሜ ነው። ከዚህ በኋላ ሀይሜ የብሩኬ ነች። ብሩኬ ደግሞ የሀይሜ ነው። ምንም ቀዳዳ ለመፍጠር አትሞክሩ። ምንም በቀዳዳ ለመግባት አትሞክሩ። አይሳካላችሁ። የምሬ ነው ምላችሁ እና ብቻ ግን ደስታ የወደር የለውም። እንግዲህ ክብሩን ቅዱስ ሚካኤል ይውሰድ። ደናውን ወዳችኋለሁ። እኔንም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አበረታቱኝ ቤተሰቦች ፕሊስ።